በጌታ ስም አነበዋለውኝ መጽሐፈ መክብብ ምዕራፍ አንድ ከቁጥር አንድ ጀምሮ። በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድም ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይም ትገባለች፣ ወደምትወጣበትም ስፍራ ትቸኩላለች። ነፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል፣ ዘወትር በዙረቱ ይዞራል፣ ነፋስም በዙረቱ ደግሞ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህር ግን አይሞላም ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ከፀሐይ በታች አዲስ ነገር የለም። ማንም እነሆ ይህ አዲስ ነገር ነው ይል ዘንድ ይችላልን? እርሱ ከኛ በፊት በነበሩት ዘመናት ተደርጓል። ለፊተኞቹ ነገሮች መታሰቢያ የላቸውም፣ ከኋለኞቹ ነገሮች ከእነርሱ በኋላ በሚነሱ ሰዎች ዘንድ መታሰቢያ አይገኝላቸውም። ጌታ እግዚአብሔር ለዘላለም የተባረክ። በዚህ ውስጥ በጣም የገረመ ነገር አዲስ ነገር የለም። ማንም እነሆ ይህ አዲስ ነው ይል ዘንድ ይችላልን? ይላል። አይቻልም። እርሱ ከኛ በፊት በነበሩ ዘመናት ተደርጓል ይላል። ስለዚህ ተመልሶ ያንን ነው የምናገኘው። ያው ይሄዳል፣ ያው ይመጣል። የመጣው መልሶ ይሄዳል፣ የሄደው መልሶ ይመጣል። ትናንትና የተደረገው ነገር ተመልሶ ጊዜውን ጠብቆ ይመጣል። ፀሐይን ያነሳል፣ ትውልድን ያነሳል፣ ነፋስን ያነሳል ፈሳሾችን ያነሳል። ፀሐይ ያውነች ጠዋት ትወጣለች፣ ማታ ትገባለች። ዛሬም ያውነች፣ ነገም ያውነች ትቀጥላለች። አዲስ ነገር የለም። ሄደች፣ መሸ፣ አለቀች ብለን በምናስብበት ተመልሳ እንደገና ጠዋት አዲስ ሆና ትመጣለች። ፈሳሾችን በተመሳሳይ መንገድ ዝናብ ይጥላል፣ መልሶ ደግሞ ውሃ ይሞላል፣ መልሶ ደግሞ ይተናል፣ እንደገና ዝናብ ይጥላል። ራሱኑ እየደጋገመ ያደርገዋል። ነፋስንም ያነሳል። ወደ ደቡብ ይሄዳል ይላል፣ ወደ ሰሜን ይዞራል፣ ዘወትር በዙረቱ ይዞራል። ነፋስን በዙረቱ ደግሞ ይመለሳል። ምን እያለን ነው ሶሎሞን እየነገረን ያለው? የሶሎሞን ዋነኛ ሀሳቡ ስለ ፀሐይ መግባትና መውጣት ሊያወራን ነው? ስለ ትውልድ መሄድና መምጣት ሊያወራን ነው አይደለም። ሶሎሞን እየተናገረ ያለው ስለ ትውልድ መሄድና ስለ ትውልድ መምጣት አይደለም። ዋና ጭብጥ ሀሳቡ አዲስ ነገር የለም። አዲስ ነገር ከሌለ ምን ማድረግ አለብን ወደሚለው እንድንሄድ ነው የሚፈልገው። ነፋስ ይዞራል ይለናል። አው ፈሳሾችም እንደዚሁ ሰው ይናገረው ዘንድ አይችልም። ለምሳሌ አንድን ሰው በጣም የባህር ተመራማሪ ብላችሁት ስለዛ ምርምር መጨረሻ ሁን አሳየን ብትሉት በፍጹም አያሳያችሁ። የሆነ ቦታ ላይ ደርሶ ከዛ በኋላ መሄድ አይችልም። ለምንድነው ይሄ የሆነው ከተባለ እንዲህ እውነታ ነገር ገብቶናል። ሁሉ ነገር አድካሚ ነው። ታዲያ ወደት መሄድ አለብን? ወደማያደክመው መስመር መሄድ አለብን። ይሄ ነው ዋና አዲስ ነገር የለምን ሁሉም ነገር አድካሚ ነገር ነው። ለሰው ልጆች የሰጠው ክፉ ጥረት እንደሆነ አስተዋልኋል። ሰሎሞን ይህን እያለ ያለው መቼ ነው ከተባለ የእድሜው ጫፍ ላይ ሆኖ ነው። ምናልባትም የሚጫወትበት ጊዜ የለው የጨዋታ ጊዜ የለኝም ያለ ይመስለናል። የጨዋታ ጊዜ የለኝም፣ ሁሉንም ሞክሬዋለሁ፣ ሁሉንም አይቼዋለሁ፣ ሁሉንም ዳስሼዋለሁ ያለ ይመስላል። አሁን የምፈትነው ነገር የለም። ይህንን ከእኛ ጋር እናያይዘውና ነገሮች የቱንም ያህል ብንፈጥን፣ የቱንም ያህል ብንመረምር አይሞሉም። ሞልተውም አያውቁም። ደግሞም አይሞሉም በፍጹም የዚህን ዓለም ውጣ ውረድ መሙላት አንችልም። ታዲያ ምንድነው ማድረግ የሚጠበቅብን? ወደሚያዋጣው መዞር፣ ወደሚያዋጣው መሄድ፣ ወደሚጠቅመን መሄድ። እሺ፣ ነፋስ ይሄዳል ከነፋስ የበለጠ ፍጥነት ያለው የለም። ፈጣኑ በዚህ ዓለም ውስጥ ነፋስ ነው። ነፋስ ፈጠነ፣ ሮጠ ተሽከረከረ ተመልሶ ወደ ነበረበት መጣ። ዞሮ ዞሮ ተመልሶ ወደ ነበረበት መጣ። የቱንም ያክል ብንፈጥን እንደዛው ነን። የእድገታችን ጫፍ፣ የምርምራችን ጫፍ፣ የዙረታችን ወይም ደግሞ የፍጥነታችን ልክ ሂዶ ሂዶ ጡዘቱን ከጨረሰ በኋላ መልሶ ወደ ነበረበት ከሆነ ምንድን ነው ማድረግ የሚጠበቅብን? እኛም እንደ ሰሎሞን ሽርፍራፊ ጊዜያት ላይ እንዳለን እናስባለን። በአዲስ ኪዳን የተነገረን እንደሱ ነው። አዲስ ኪዳን ላይ ሆነን ሁል ጊዜ ጌታ በደጅ እንዳለ እያሰብን እንድንኖር ነው እየተነገረን። ሶሎሞን ሽማግሌ ሆኖ ነው ሁሉ ከንቱ ያለው ብለናል አይደለ? እኛ ደግሞ በጸጋ አገልግሎት ውስጥ በአዲስ ኪዳን ውስጥ ዘወትር ወደ ጌታ እንደምንሄድ እያሰብን፣ ጌታ ወይም ወደ ኛ እንደሚመጣ እያሰብን ሁል ጊዜ በንቃትና በትጋት መኖር እንዳለብን ሊያሳየን ይችላል። ታዲያ ለማይሞላው ነገር አዲስ ነገር ከሌለ በምድር ላይ ምንም አዲስ ነገር ከሌለ ያን አዲስ ነገር ለማምጣት ምኑን የምንታትረው? ከአቅም በላይ የሆነውን ጥረት ይህን አገኘዋለሁ ብለን ለመጨበጥ የምንዘረጋበትን ማለት ነው። ከዛ ይልቅ በአዲስ ኪዳን መንፈሳዊ ሩጫችንን እንድንሮጥ፣ መንፈሳዊ ትግል ውስጥ እንድንገባ ጌታን ለማስቸኮል እንዲመጣ ለማስቸኮል መታገል እንዳለብን ሊያሳየን ይችላል። ብር አስር ላይ ማንም እነሆ ይህ አዲስ ነገር ነው ይል ዘንድ ይችላልን እርሱ ከኛ በፊት በነበሩት ዘመናት ተደርጓል ስለዚህ ወዳጆች ከዚህ ቀደም ያልተደረገ ነገር ዛሬ አዲስ የሚደረግ ነገር የለም ታዲያ እኛ አዲስ የምንለው ምኑን ነው ሰማያዊ ነገር ብቻ ነው አዲስ ሁልጊዜ አዲስ ዘመናትን እየቀያየረ ሁል ጊዜ አዲስ ሁኖ የሚኖር እግዚአብሔር ብቻ ነው ዘመናትን እየለዋወጠ ያውም አዲስ ሁኖ በአዲስነቱ የሚቀጥል ሳይጠገብ የሚቀጥል ሳይሰለች የሚቀጥል እግዚአብሔር ብቻ ጌታ ለዘላለም የተባረከ ታዲያ ለምንድን ነው ሰርቪስ የሚመጡት ሲባል ለፊተኞቹ ነገሮች መታሰቢያ የላቸውም። ስለዚህ እግዚአብሔር ለፊተኞቹ ነገሮች መታሰቢያ እንዲኖራቸው መልሶ እነዛ ነገሮች ያመጣቸዋል። እነዛ ነገሮች ሲያመጣቸው እኛ አዲስ ነገር ሆነ እንላለን። እውነታው ግን በምድር ላይ አዲስ ነገር በፍጹም አልተከናወንም። እግዚአብሔር ራሱ እየሰራው ነገር ራሱ ነው እየተቀያየር የሚመጣው እግዚአብሔር ነው ያደረገው። ይህንን ጌታ ለዘላለም የተባረከ ይሁን። ሰሎሞን ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበርሁ ይላል። እኔ ሰባኪው በኢየሩሳሌም ንጉሥ ነበርሁኝ ከሰማይ በታች የተደረገውን ሁሉ በጥበብ እፈልግና እመረምር ዘንድ ልቤን አተጋው። እግዚአብሔርም ይደክሙባት ዘንድ ይህችን ለሰው ልጆች የሰጠ ክፉ ጥረት ናት አለ። ቁጥር 13 ላይ ማለት ነው። ምንም አዲስ ነገር ላይ ያገኝ የሮጠው ይልቁን፣ ሱዳ ድስኪዳን ስንመለስ አሁን ምን ማድረግ ይጠበቅብናል ካልን የጌታን መምጣት ማስቸኮል ላይ ማተኮር አለብ። ጥበብ የሚባለው እሱ ነው። ትልቁ ጥበብ እሱ ነው። ትልቁ እውቀት እሱ ነው። ትልቁ ከፍታ የሚባለው ነገር እሱ ነው። መንፈሳዊ ነገራችን ላይ በጣም ማተኮር እንዳለብን የሚያሳየን ይመስለኛል። ምክንያቱም ስራን ፈለገ ምንም የቀረው ነገር ንግስናን ይዞታል። ከቁጥር በላይ የሆኑ ሴቶችን አግብቷል። ከአቅሙ በላይ ማለት ነው። ልቡን ያዘነበሉበት ስራ ቢባል እንደ እሱ እንደ ቤቱ ስነ ስርዓት ያለ አልተገኘም። ጥበብ ቢባል እንደ እርሱ ያለ አልተገኘም። ከሱ በፊትም ከእሱ በኋላ ምንም አልተገኘም። እነዚህን ሁሉ ሰብስቦ ከንቱ ነው አለ። የሚገርማችሁ ነገር ሁሉም ስንደርስበት ከንቱ ነው የሚሆነ። ሳንደርስበት ነው ትልቅ የሚመስለን። ሁሉንም ጠጋ ስንል ከንቱ ነው የምንለው። ሌላ እንፈልጋለን። ከዛ በኋላ በዚህ ሂደት ውስጥ አንድ ነገር ልንማር ያስፈልጋል ነው ጌታ በደጅ ነው። አዲስ ነገር ላናገኝ ምድራዊ ነገሮች ላይ ብዙ ጊዜ መፍጀት የለብንም። ጌታ ለዘላለም የተባ